ታጥበያ የተቀሸርክ አንደኛ ደረጃ ሰገጤ ከኔ ጋር በመነጋገር ራሱ ልትኮራ አይገባል። ለአንተ ያቀድኩልህ ቀሪ ፀጉርን ብን የሚያደርግ ነገር ነበር ያቀድኩልህ፣ ግን ኦኬ። አንተ እኮ ዜና ማንበብ ነው ስራ፣ ዜና ማንበብ እኮ ዝነት ነ። አስራ ሁለተኛ ክፍል ላይ ወጥተህ እኮ ዜና ታነባል። ያለፈ ታሪክ የቲክቶክ ላይ ታሪክን የመሰደብ ነው የመዋረድ ነው። ተሰድበህ ተዝረክርክህ ነበር። ከስቴጅ ላይ የሚያወርዱ ነው አይደለም። እንዳልቻ በነፍስህ የሚጫወቱ ልጅ ናት፣ እኔ አታቀኝም ተው እንዲህ አይደለም። ሶሻል ሚዲያ ላይ እንዲያቱን ብዬ ኔ ነግር ያለ ወንድምነት እኔ ያለው እንደ ፎሎ ያሰበሰብኩ ኔጋ እየመጣ እየዋል ካል እንዴ ይሄ ልጅ ንግግሩ ደስ ይላል ያል አታስታውስ ኔ ዛሬ ሶስት ዓመት እንዳልኳችሁ ፍራውል የሚልክልኝ መጽሐፍ ቅዱስ ጥቅስ እንኳን ቢሆን ኤ አይ ለመሆኑ ቼክ አደርጋለሁ። ዮሐንስ አንድ አስራ ስድስትን ብትልክልኝ ቃሉን በቃው ራሱ አንተ የላክልኝ ጥቅስ ኔ ኤ አይ ለመሆኑ ቼክ አደርጋለሁ። በቃ ቼክ ማድረግ እፈልጋለሁ። ማስረጃ ፌክ ነው፣ ፍራውል ማለት ኤ አይ ነው። እንትና ማለት እንደዚህ ነው፣ ሰነዱ ልክ አይደለም። እንትን ውስጥ አስገብቼ እንደዚህ ስመራመር፣ ይላል አንተ የት መራመር ታውቃለህ? አንተ ዜና ማንበብ ነው ስራ። ቼክ ሳደርገው ሪካፕ ላይ ሚሲንግ ኢለመንቶች ይላል ይሄ ነገር እንዴት ነው ብዬ ጥያቄ ጠየቅኩኝ። ይሄ ነገር እንዴት ነው ብዬ ስጠይቀው ተርበተበተና ውይይቱ ከተጀመረ ከሁለት ሰዓት ተኩል በኋላ ሁለተኛ ኢንቮይስ ላክልኝ። ቴሌግራም ላይ ፖስት አድርጌላቸዋለሁ። ውይይቱ ከተጀመረ ከሁለት ሰዓት ተኩል በኋላ ኦሴዲ ሶሪ፣ አንድ ነው ለካ ይላኩል ብሎ ሁለተኛ ላክልኝ። ያሁን ደግሞ በሪካፕ ቼክ አድርጌ ይሄ ነገር የሚጎሉት ነገሮች አሉ ብሎኛል። ይሄ ነገር እንዴት ነው ብዬ ጥያቄ ነው የጠየኩ። ፌክ ነው አላልኩም። ተደናቀ ተረበትበተ ሁለተኛ እንትን ላይ ከዛ ይሄንን ምን ይላቸዋል ተምልክ ላይ የተናገረው ቤቱን ከፍቶ። አይገርም ግን የሰው ክፋቱ እኔ ለቴዲ ሁለት ኢንቮይስ አያይዤ ልኬለት፣ እሱ ግን ያሳያቸው አንዱን ነው። ይሄ እኔን አታክ ለማድረግ ነው። በእኔ ላይ ያለው ቅናት ነው። እነሱም አሜን ልክ ነው ይሉታል። ሰነዱ ልክ አይደለም እንትን ውስጥ አስገብቼ እንደዚህ ስመራመር ይላል። አንተ የተመራመር ታውቃለህ? አንተ እኮ ዜና ማንበብ ነው ስራ። ዜና ማንበብ እኮ አስራ ሁለተኛ ክፍል ላይ ወጥተህ እኮ ዜና ታነባለህ። እኔ ቢሰጠኝ አነበንበዋለሁ። ዜና ዜና ማንበብ እኮ አንተ የጎዳ እኔ ጋር መምጣት ነው የጎዳ እኔ ጋር መጣ። ምንም ማምለጫ የለም። ሰው ከአንተ ጋር እራሱ ሲቀመጥ እኮ ይሳቀቃል። የትኛው አእምሮ ክፍል እኔ አሁን አንዳንዴ ከአንተ ጋር ላይ በተቀመጥኩ ይሻለኛል። ከእኔ ጋር በመነጋገር እራሱ ልትኮራ አይገባም። ዳንታ ይነሳው። ከኔ ጋ መነጋገር አይደለም መቆም ራሱ አይቻ ከኔ ጋ በመቀመጥ ምን? አንተ ላን አንተ ከኔጋ ስትቀመጥ ነው ሞገስ ይመጣ እንጂ። አንተ ዳልቻና ጆከር ኮበ ደፍሰብ ይጫውቶ ልጅ ነው ኳት። እኔ መጣበታለሁ። እኔ እኮ ደረጃ አይደለም ቲክታክ አይመጠነኝም ራሱ። እግዚአብሔር ያሳያችሁ። ላይቭ ለገባ ከአስር ደቂቃ በፊት ደወለለኝና ሬዲ ነኝ አለ። ተሳስተ ቴዲ የሚናገረው ውሸት ነው እንዳትል ልብስ ላይ ነው ማሸና ለምን ይመጥ ትላለህ? እኔ አንተ ልለምን አንተን እንዴት ብዬ ልንገርህ? እንኳን ልለምን ከኔ ጋር በመነጋገር ራሱ ልትኮራ አይገባም። ቲክቶክ የማይመጥነኝ ቦታ ነው ትላለህ? ከኔ በላይ ቲክቶክ ላይ ላይቭ የምትቀምጠው አንተ። እኔ በሳምንት ማክሲመም ሁለት ቀን ልመጣ ነው ማክሲመም። አይደለም ክብራት እና ክብራት ውሸት ነው። ደረጃ አይደለም ቲክታክ አይመጥነኝም። እራሱ እኔ ምስኪኖችን ለማግኘት ነው እንጂ የመጣሁት ከእንደናንተ አይነቶች ጋር አፍ ልካፈት አይደለም። ሳምንቱን ሙሉ ገብተ ከንፈርን እየመጠት ኮፍያ አድርገህ ምናምን ፖስት እንኳን ስታደርግ ይሄ የተጀመረት ማስ ፎሎዊንግ የሚላል እሱን ካፕሽን እየለጠፍ ሰዎች ፎሎ እንዲያደርጉ ፎሎ ካደረጋችሁኝ ገንዘብ ሰጣችኋለሁ እንዲያልክ ቲክቶክ ላይ ተጠደ ወለ ቂጥ እስኪግል ድረስ የምትቀመጥ ሰውዬ። ቲክቶክ እኮ ላይ አመተነኝ ምናምን። ኧረ ይታዘባል ሰው ትብላችሁ። ሴት ስር በየገስት እየገባችሁ ሴት ማውራት ነው ሆኔ ሴት ትመጣለች። በቃ ከእሷ ጋር ተኮፍሶ ማለት ስራ ስሩ። እግዚአብሔር ያመነችህ በቲክቶክ ላይ ባሳየው እንትን ነው። ሌላ በምንድን እንደ ያመነችህ? ቢዝነስ የምትሰራው ቲክቶክ ላይ በምትቀደደው መቀደድ ነው? ቢዝነስ የምትሰራ የትኛው ቢዝነሳችሁ? የታክስ እንትናችሁን አምጡ። በየ መቶ ሺህ ያልተከፈለበት ታክስ አሳ ማሳየት የማትችሉ እዚህ ሰው ላይ ትመጻደቃላችሁ። ሁኔታውን እኮ ስታዩ አሸ ያለ ያላሙ ዲኮ አበድረኝ እኮ እስኪኖ ድረስ የሚቀደድ ሰው እኮ ቲክቶክ ተጠቅመህበታል። ያንተን ያህል እንደውም ቲክቶክን እየተጠቀመበት የለም ቲክቶክ አልጠቀመህም። ነቅለ ውጣ? ማለት የምትሰዳደው አሳየው አመጣው ፕሪንት ህገው አይደለም። ባይሆንስ ምን ልታመጡ ስለማትመጡ ነው ነው ኖሮ ግን አትመጡ። ቂጥ እስኪ ሰፋ ድረስ ለምን ትቀመጣለህ? ከቲክቶክ ላይ አትወጣም እንዴ? የቲክቶክ ቲክቶክ ያንተን ያህል የጠቀመው የለም። ሰዓቱ የ140 ዶላር ነው። ፓንትህ ዳይመንድ ነው። ጭገረን የምትላጨው በወርቅ ማሽን ነው። እንዴት እንዴት ሪሲት አሜሪካ ውስጥ ፌክ ነው ይባላል። እዛ ጋ የወረዱብኝ። እዛ ጋ እንደማያቁ ያወቅኩት ስፔሻል ቴዲ ምንም ነገር እንደማያቁ ያወቅኩት። ቴዲ ሀዋሳ ሳይሆን ቴዲ ቡታጅራ ቡታጅራ ማለት ነው። ቴዲ ሱዳን ዳርፉር ደሞር እንዲኔ ብለ ባወራ ቁጥር ዘሞር ድህነትን ያሳያል። በዛ ላይ ደግሞ ኮፍያን ብታወልቅ ድህነት ይታያል። ኮፍያን አውልቅ እስኪ ትክክለኛ ድህነት ኮፍያ ስታወልቅ ይታያል። ገጦ ፈጦ ይወጣል። ከኔ ጋር አትቀልድ። ከመቶ ሚሊዮን ቻሌንጁ በተጨማሪ ሌላ መሰጠኝ ቻሌንጅ ኮፍያ ነው። አውልቀው አውልቀው። በቃ ብዙዎቻችሁ አታውቁም አይደል? እን አሳያችሁ። የሀብታም አመላለጥ አለ፣ የድሀ አመላለጥ አለ። በሚቀጥለው ላይፍ ስት ገባ ኮፍያ ነው አውልቀው። ኢሲአርሲ ለሚባል ቸርች መታ፣ ሰዎቹ መጡ። አንድ ሚሊዮን ብር ቃል ገባ። ብሩን አላስገባህም። ተቀድሀል። አላስገባህም። ለጎፋ አንድ ሚሊዮን አልክ። ብር አላስገባህም። ቴዲ አፍሮ ሁለት ካደረገው አራት አደርጋለሁ ትላለህ። ቴዲ አፍሮ አስገብቷል። አንተ አላስገባም። የአባዱላ ገመዳ ሹፌር ነበር ካል ኢትዮጵያ ውስጥ ምን የምነዳትን መኪና ማንም አንዳትም ይላል። ወንጀል ውስጥ ገብታል። አገር ቤት መግባት አትችልም። ወንትድ ከሚባሉ ሰዎች አንዱ ነው። በዚህ ያህመል ታስራ ታስረ። ራሱ እስር ቤት ያለው እኮ የለም። እስር ቤት ሁሉ ሆነ አጉል አጉል ነገር አድርገውካል። ተናግራል። ራስ ሪከርድ አለ ክብራት እና ክብራት ከዚህ ቀጥሎ የምሰጥህ እችን ምድር በሞት እስክትሰናበት ድረስ ያንተ ስም ይሆናል። ሁላችሁም ሪከርድ ታደርጋላችሁ። እዚህ ሶሻል ሚዲያ ላይ እስካለህ ድረስ የፍራውል ኤትቻ ቅጽል ስሙ ፍራውል ፈሶ ነው። ከዚህ በኋላ ፍራውል ፈሶ ውሸታ